ሰላም ሰላም እንዴት ናቸው የተከብራቸው አድማጮቻችን፣ ፕሮግራማችንን ስለምታደምጡ እናመሰግናለን። በ11ኛ ሳምንት የእንግሊዝ ፕሪምየር ሊግ የምዕራብ ለንደኑ ክለብ ቼልሲ በምዕራብ ለንደን የሚድላንዱን ወልቭስን አስተናግዶ ነበረ። ቼልሲ ከዚህ ጨዋታ በፊት ሰባተኛ ደረጃ ላይ ሆኖ ነው እንዲሁም ደግሞ ወልቭስ ደግሞ በግርጌ ላይ በመጨረሻው ደረጃ ሀያኛው ላይ ነው የሚገኘው። ቸልሲ በተለይ በዚህ ጨዋታ ላይ በከቃራባኩ ጨዋታ የሻምፒንስ ሊግ ጨዋታ መልስ ነው ይህንን ያደረገው። በቃራባኩ ጨዋታ በተለይ ቸልሲ ሁለት ለሁለት መላየቱን ተከትሎ ብዙ በኢንዞ ማሪስካ ላይ ብዙ ትችቶች ነበሩ። በተለይ ቡድኑን በማስ ሮቴሽን ያደርጋል በሚል እየተተቸ ነበረ። በተለይ ከቶትናሃሙ ሆስፖርን ጨዋታ ሙሉ ለሙሉ በልጦ ካሸነፈ በኋላ ከዛ የቡድን ስብስብ ውስጥ ሮበርት ሳንቼዝ፣ ማርክ ኩኩረያ፣ ሪስ ጄምስ እና ጆዋ ፔድሮ አራቱ ተጫዋቾች ናቸው ወደ ቋሚ አሰላለፍ በቃረባኩ ጨዋታ የገቡት። ሰባት ተጫዋቾችን ሮቴት አድርጎ ነበረ ኢንዞ ማሪስካ በዛ ጨዋታ ላይ የተጫወተው። ምንም እንኳን ሞይሰስ ካይሴዶ በሮሚዮ ላቪያ በመጀመሪያዎቹ ደቂቃዎች ወደ ሜዳ ቢመለስም በትላንትናው ደግሞ በምሽቱ በወልቭሱ ጨዋታ ደግሞ በተለይ ከሻምፒየንስ ሊግ ቡድኑ እንዲሁ በቋሚነት ገብተው የነበሩት ሮበርት ሳንቼዝ፣ ማርክ ኩኩረያ እና ጃኦ ፔድሮ ናቸው። ስምንት ተጫዋቾችን ደግሞ ሮቴት አድርጎ ነው ሜዳ የገባው ሪስ ጀምስን በማሉ ጉስቶ ተክቷል። እንዲሁም ደግሞ የመሀል ተከላካዮቹን ቻሉ ባህንና ዌስሊ ፎፋናን የቶትናሙን አሰላለፍ ተጠቅሟል። በቶትናሙ አሰላለፍ ያልነበረው ሪስ ጀምስ ብቻ ነው። በአማካይ መስመር ደግሞ ሞይሴስ ካይሴዶ እና ኢንዞ ፈርናንዴዝ እና ያጣምረው ጋርናቾን ወደ ቋሚ አሰላለፍ መልሶታል። ጃዋ ፔድሮ፣ እንዲሁም ደግሞ ፔድሮ ኔቶ ደግሞ በጉዳት ምክንያት ወደ ቃራባክ ወደ ባኩም አልተጓዝም ነበረ። እንዲሁም ሊያም ዴላፕ ደግሞ ከረጅም ጊዜ በኋላ ማለትም በፉልሃሙ ጨዋታ በሀምስትሪንግ ከሜዳ ከወጣ በኋላ ወደ ሜዳ በቋሚነት መግባት ችሎ ነበረ። ስለዚህ በስምንት ተጫዋቾችን ሮቴት አድርጎ ነው ይዞ ማሬስካ በዚህ ጨዋታ ላይ እየተገኘው ወልቭስ ያው ሀያኛ ደረጃ ላይ ይገኛሉ። አሰልጣኙንም አሰናብተዋል። በጊዜው አሰልጣኞች ነው በአካዳሚ ከአሰልጣኞቹ ነው እየተመራ ወደ ስታንፎርድ ብሪጅ የመጣው ስለዚህ ቼልሲን ይፈትናል ተብሎ አልታሰበም። ምክንያቱም በወራጅ ቀጠና ላይ እንዲሁ አሰልጣኙንም የቀየረው ቋሚ አሰልጣኝም መቅጠር ጊዜ ያልቻለ በጊዜው አሰልጣኞች እየሰለጠነ ነው ወደዚህ ሜዳ የገባው ከቀደም ብሎ ባሉት ዓመታት ቼልሲ በተደጋጋሚ በወልቭ ሲሸነፍ ነበር። ነገር ግን ከአምና ጀምሮ ግን አምና ስድስት ጎሎችንም ያስቆጠረበት ኖኒ ማዱኬ ሀትሪክ የሰራበትም ጨዋታ በቼልሲ የበላይነት የተጠናቀቁ ናቸው። በቅርብ ጊዜያት የሚደረጉት ጨዋታዎች በትላንትና ሁለትም የተጠበቀው ያ ነው። ነገር ግን ቼልሲ 45 ደቂቃውን ምንም ጎል ማስተናገድ ማስቆጠር አልቻለም። እንዲሁ ደግሞ በመጀመሪያው አጋማሽም በተለይ ከደጋፊውም ጩኸት ተሰምቶ ነበረ። ምክንያቱም የቃራባኩ ጨዋታ በተለይ ለቼልሲ ደጋፊዎች መነሻ የሆናቸው ይመስላል። ቡድኑ ኮንሲስተንሲ ስለሌለው ማለት ነው። ስለዚህ በ45ኛው ደቂቃ በመጀመሪያው ሀፍ ላይ ቸልሲ በጎል ማስቆጠር አለመቻሉን ተከትሎ ያው ነበሩ ማለት ነው። ነገር ግን አምሳ አንደኛው ደቂቃ ላይ ከጋር ናቸው አሲስት የተደረገለት ማሉ ጉስቶ የመጀመሪያ ጎል ለቸልሲ ማስቆጠር ቻለ በጨዋታው ላይ እንዲሁም ደግሞ ከ የ ፕሮፌሽናል ካሪየሩ የመጀመሪያ ጎሉን ማስቆጠር ችሏል። ማሉ ጉስቶ በተለይ ከዚህ ጨዋታ በፊት የጎል ድርቅ ካለባቸው በአውሮፓ ሊጎች ከሚጫወቱ ሰባት ተጫዋቾች አንዱ ሆኖ ነበረ። በተለይ ጎልን አስቆጥሮ አያውቅም በፕሮፌሽናል የእግር ኳስ ሕይወቱ ማለት ነው። በምሽቱ ጨዋታ ግን አምሳ አንደኛው ደቂቃ ላይ በግንባሩ ጎልን ማስቆጠር ችሏል። በተለይ ማሉ ጉስቶ ያው እንደ ትራዲሽናል ፉልባክ ነው ኢንዞ ማሬስካ የሚያየው። ምክንያቱም በመስመሩን ታኮ እንዲጫወት ነው የሚፈልገው እንደ እነ ሪስ ጀምስ ወይንም እንደ ማርክ ኩኩረያ ወደ አማካይ መስመር እየገባ እንዲጫወት አያደርገውም። አንዳንዴም ወይ ከሞይሰስ ካይሴዱ ጋር ሲያጣምረው ካልሆነ በስተቀር እንዲህ በስምንት ቁጥር ወይንም በስድስት ቁጥር በተደጋጋሚ የሚጠቀመው ተጫዋች አይደለም። እናም እንደ ወደፊትም ደግሞ ሂዱ እንዲያጠቃም አይፈልግም ምክንያቱም ወደ ስምንትም ወደ አስርም በሚጠቀምበት ሰዓት ያው እንደ ሪስ ጀምስ ወይንም እንደ ማርክ ኩኩረያ የላቀ ብቃት ባይኖረውም በነዛ ቦታዎች ላይ ለአማካዊ ቁጥር በመስጠት ሁኔታ ላይ ጎሎችን ከርቀትን ማስቆጠር የሚችል አልነበረም እስከዛሬ ድረስ ስለዚህ በዚህ ምክንያት እንደ ትራዲሽናል ፉልባክ የሚጠቀሙት ናቸው። ኢንዞ ማሬስካ በጎሎች ላይ ብዙ ተሳትፎ የሌለው ተጫዋች ነው። ስለዚህ በዚህ ምክንያት በተለይ የቼልሲ ተጫዋቾችም እንዲሁም ደግሞ ስታፉን በቤንች ላይ ያሉትም ስታፎች ደስታቸውን ገልጸዋል፣ ያው ለሱ የመጀመሪያ ጎሉን በማገኘቱ ያው ከጨዋታው በኋላም ይህ ያው ጅማሬ ነው በማለት አስተያየቱን ሰጥቷል። በቼልሲ የመጀመሪያ ጎሉን ማገኘት ችሏል ማለት ነው። ኢንዞ ማሬስካ ያው ስለ ስለሱ ከዚህ በኋላም ያው በተለይ ደግሞ በፉልባኮች ማጥቃት እንጀምራለን፣ ወይም ያንን እያደረግን እንመጣለን። ማርክ ኩኩረያ አምና እስከ ስድስት አምስት ጎሎችን ማስቆጠር ችሏል። ዘንድሮ ደግሞ ጉስቶ ብዙ ጎሎችን ያስቆጥረዋል ብሏል። እንዲሁም ደግሞ ስለ ጉስቶ ሲናገር በተለይ ቡድኑ ቨርሳታይል እንዲሆን የሚረዳን ተጫዋች ነው ብሏል። ምክንያቱም በተደጋጋሚ ያው የምንመለከተው ነገር ምንድ ነው፣ አንዳንዴ በፉል በስድስት ቁጥር ከሞይሰስ ካይሴዶ ጎን ያሰልፈዋል። እንዲሁም ደግሞ በታላላቅ ጨዋታዎች ደግሞ ሲኖሩ እንደ ሊቨርፑል እንዲሁም ደግሞ ፒጅም በገጠሙበት ጨዋታም እንዲሁ በፉልባክ በእንደ ትራዲሽናል ፉልባክ ሲጠቀመው ኢንዞ ማሬስካ ይተናል። ስለዚህ በዛም ጥሩ እንቅስቃሴ ማድረግ ችሎ ነበረ። በተለይ በፒጅው የወርልድ ካፕ የፊፋ ክለብ ወርልድ ካፕ ጨዋታ ጊዜ ማለት ነው። ስለዚህ ቡድኑን በተለይ ኢንዞ ማሬስካ የቡድኑን ለውጥ በሚያደርግበት ሰዓት እሱን ነው የሚጠቀመው፣ እንደ ፉልባክ ይጠቀመውና ከፊት ለፊቱ ያለውን ደግሞ ዊንገር በጎል ወደ ጎሉ ቀርቦ እንዲጫወት ያደርጋል። ወይንም ደግሞ ወደ መሀል እያስገባ ደግሞ በአማካይ ስፍራ ላይ እንዲጫወት ያደርገዋል። ወይንም ደግሞ ሪስ ጀምስን ደግሞ በአማካይ መስመር የሚጠቀም ከሆነ እሱን ወደ ቀኝ ፎልባክ ያመጣዋል። ስለዚህ አብዛኛዎቹ ኢንዞ ማሬስካ አሰላለፎች ለውጥ የሚደረጉት በማሉ ጉስቶ በኩል እንደሆነ ይታወቃል። ስለዚህ ለቡድኑ ቨርሳታይል እንዲሆን ያደርገዋል። ምንም እንኳን በጎሎች፣ በአሲስቶች የሚበዛለት ተጫዋች ባይሆንም ማለት ነው። ስለዚህ ለቡድኑ ወሳኝ ነው። በተለይ በመጀመሪያው አጋማሽ ያ ጉዳት አጋጥሞት ነበረ። በሰከንድ አፍ ይመለሳል ተብሎ አልተጠበቀም ነበረ፣ ነገር ግን በጨዋታው ላይ ተመልሶ ጎልን ማስቆጠር ችሏል ማለት ነው። ይህ ፈረንሳዊ የቀኝ ፉልባክ ስለዚህ የመጀመሪያ ጎልን ማግኘት ችሏል ማለት ነው። ጋርናቾም ያው በሻምፒየንስ ሊጉ ተቀይሮ ነበረ የገባው። በዚህ ጨዋታ ላይ ግን ቋሚ ሆኖ እየተጫወተ ይገኛል። ያው በ99 ከ99 የፕሪሚየር ሊግ ጨዋታ በኋላ ነው በተለይ በማንቸስተር ዩናይትድም በቼልሲም ማለት ነው ለጎል ጎል አሲስት ማድረግ የቻለው ስለዚህ በተለይ በፕሪሲዝን ደሞ አለመስራቱን ተከትሎ በማንቸስተር ዩናይትድ ቦምብ ስኳድ ውስጥ መካተቱን ተከትሎ ኢንዞ ማሪስካ በዚህ በተጀመረው ሲዝን በተደጋጋሚ ወደ ቋሚነት እያሰለፈው አልነበረም። ምክንያቱም ያው የፊትነስ ችግር አለበት የፕሪሲዝን አለማድረጉን ተከትሎ በማለት አስተያየቱን ሰጥቶ ነበረ። ስለዚህ በጋርናቸው አማካኝነት ነው ማለት ነው ጎልን አሲስት ማድረግ የቻለው ለማሉ ጉስቶ። ቀጣዩ ጎል ደግሞ 65ኛው ደቂቃ ላይ ነው ከዚህ በኋላ ነው በተለይ ወልቭሶች በተደጋ መክፈት የጀመሩት እንጂ እስከዚህ እስከ 51ኛው ደቂቃ ድረስ ጥሩ የመከላከለ ብቃት ነበራቸው በጨዋታው ላይ ጃኦ ፔድሮ ደግሞ በ65ኛው ደቂቃ ጎልን ማስቆጠር ችሏል በተለይ ሊያም ዴላፕን ቀይሮ የገባው ኤስቴቮ ዊሊያን የመጀመሪያ ተቹን ነው ካደረገ በኋላ በተለይ በጨዋታው ላይ ከ68 ሰከንድ በኋላ ነው ኳስን መንካት የቻለው። ያችንም ኳስ ወደ ጎል እንድትቀየር ማድረግ ችሏል ማለት ነው። ኤስቴቮ ዊሊያን በተለይ የወልቭስ ተከላካይ ቢጨርፋትም ነገር ግን የመጀመሪያ ተቹ ነበረች። ኤስቴቮ ዊሊያን ወደ ጎል የተቀየረችለት በተለይ በሻምፒዮንስ ሊጉም እንዲሁ የቼልሲን የመጀመሪያ ጎል ማስቆጠር ችሎ ነበረ። ይህ 18 ዓመት ብራዚል ኢንተርናሽናል ለብራዚል ብሔራዊ ቡድንም በዚህ የፊፋ አሁን ኢንተርናሽናል ብሬኩ ላይ መጠራት የቻለ ተጫዋች ነው። እንዲሁ በጨዋታውም ላይ ያንን ማድረግ ችሏል። በተደጋጋሚም ለወልቭስ ተከላካዮች ፈተና መሆኑን ማሳየት ችሏል ማለት ነው። አሁን በአብዛኛዎቹ በፐንዲቶችም በደጋፊዎችም ኤስቴቮ ዊሊያን ወደ ቋሚ አሰላለፍነት መግባት አለበት እየተባለ ይገኛል። በተለይ ኤንዞ ማሬስካ በሻምፒየንስ ሊግ እንዲሁም ደግሞ እስካሁን በቋሚነት እየተጠቀመበት የሚገኘው በሻምፒየንስ ሊግ እና በካራባው ካፕ ነው እንዲሁም ደግሞ በአስር ቁጥር የኮል ፓልመርና ለመኖር ተከትሎ በአንድ ጨዋታ በቋሚነት ያስገብቶታል። ነገር ግን በተደጋጋሚ ግን በሁለቱ በአስር ቁጥር የሚጠቀመው ወይ ኢንዞ ፈርናንዴዝን ወይንም ቦናኖቴን ወይንም ደግሞ ጃዋ ፔድሮን መሆኑን ተከትሎ ያው በተለይ በ በዚህ በቋሚ አሰላለፍነት መምጣት አለበት እየተባለ ይገኛል። ስለዚህ በቋሚ አሰላለፍነት ከመጣ ያው ፔድሮን ቶ ነው መቀመጥሊኖርበት የሚችለው ። ስለዚህ ያው ወደ ቋሚ አሰላለፍ ለመምጣት ደግሞ አንደኛ የእንግሊዝን ካልቸር ገና እየለመደ ነው፣ እንዲሁም ደግሞ ብርዱኑም አልቻልኩትም እያለ ነበረ ሲል ተናግሯል። በተለይ ከቋሚ አሰላለፍን መግባት አለበት ተብሎ በተጠየቀበት ጊዜ ገና ነው፣ ወጣት ነው። ስለዚህ ለቼልሲ ቀጣይ አምስት ስድስት ወይም አስር ዓመታት ሊጠቅም የሚችል ተጫዋች ስለሆነ ለሱ አንቸኩልም ብሏል። ያው አሰልጣኝ ነው። ስለዚህ ኢንዞ ማሬስካ በእሱ ላይ ላይቸኩል ይችላል። ነገር ግን አብዛኛዎቹ ፐንዲቶችና እግር ኳስን የሚመለከቱ ግን ተመልካቾች ወደ ቋሚ አሰላለፍነት መምጣት አለበት እያሉት ነው። በተለይ በገባ ቁጥር ለቼልሲ ጥሩ ግልጋሎትን እየሰጠ ስለሆነ ማለት ነው። በሰባ ሦስተኛው ደቂቃ ቼልሲ የጨዋታውን ሶስተኛ እና የመጨረሻ ጎል ሲያ በፔድሮ ኔቶ አማካኝነት ነው ማስቆጠር የቻለው። በተለይ የኤስቴቮ ዊሊያንን መግባት ተከትሎ ሊያም ዲላፕ ከወጣ በኋላ በሐሰተኛ ዘጠኝ ቁጥር ፔድሮ ኔቶን የተጠቀመው ፔድሮ ኔቶ በባለፈውም ዓመት በተለየ ኒኮላስ ጃክሰንን አለመኖር ተከትሎ በሐሰተኛ ዘጠኝ ቁጥር ሲጫወት እንደነበረ ይታወቃል። በጨዋታውም ላይ ወደ ሐሰተኛ ዘጠኝ ቁጥር ተቀይሯል። በተለይ ሊያም ዴላፕ በቼልሲ በሜዳም በስታዲየሙም ውስጥ ያሉ እንዲሁም ደግሞ ከስታዲየም ውጭ ያሉ በሶሻል ሚዲያም ያሉ የቼልሲ ደጋፊዎች ው እየተቹት ይገኛሉ። በጨዋታውም ላይ ጥሩ እንቅስቃሴ አለማድረጉን ተከትሎ ማለት ነው። ስለዚህ ፔድሮኔቶ ኔቶ በዘጠኝ ቁጥር ሆኖ እየተጫወተ በነበረበት ሰዓታት ነበረ ጋርናቾ በካውንተር አታክ ይዞት የመጣውን ኳስ የጎሉ አፋፍ ላይ ነው ያደረገለት። ስለዚህ ጎሏን ማስቆጠር ችለዋል ማለት ነው። ፔድሮ ኔቶ ከጉዳት መልስ እንደተመለሰ ይታወቃል። ምክንያቱም በሻምፒየንስ ሊጉ በጨዋታዎች እንዳልነበረ የምናስታውሰው ነው። ስለዚህ በተለይ ጃዋ ፔድሮ በከቶትናሙ ጨዋታ በኋላ እንዲሁም ሌላ የሁለተኛ ተከታታይ ጎሉን ማስቆጠር ችሏል። ስለዚህ ቼልሲ ሶስት ለባዶ ጨዋታውን ማሸነፍ ቻለ። ሌላ ክሊንሽት ነው። በተለይ ውልቭስ ሶስት ሙከራዎችን ብቻ ነው ማድረግ የቻለው። ምንም እንኳን ኦን ታርጌት መሞከር አልቻሉም። ስለዚህ ሮበርት ሳንቼዝን የፈተኑበት ኳስ አልነበረም። ስለዚህ ሳንቼዝም ክሊንሽትን ጠብቆ መውጣት ችሏል ማለት ነው እንዲሁም ደግሞ ሌላ ደግሞ በተከታታይ የትሬቮ ቻሎቫ እና የዌስሊ ፎፋና ጥምረትም እንዲሁ ጎል ሳይቆጠርበት መውጣት ችሏል ማለት ነው። ምንም እንኳን ያው ደካማ ወልቭስ ቢሆንም ማለት ነው። ስለዚህ በዚህ ሁኔታ ነበረ። በወልቭስ በኩል ግን ሙከራ ለማድረግ ስልሳ አንደኛ ደቂቃ ድረስ መጠበቅ ነበረባቸው። በጨዋታው ላይ ኦልሞስት ወደ መከላከል ያመዘን እንቅስቃሴን ማድረግ ነበር የቻሉት በማጥቃቱ ላይ ብዙም አልነበሩም። ስለዚህ በጨዋታው ላይ እንኳን ሹት ማድረግ የቻሉት ሶስት ብቻ ነው። ኦን ታርጌት ምንም መሞከር አልቻሉም። ኤክስጃቸውም ዜሮ ነጥብ አንድ ሰባት ነው። በቼልሲ በኩል ሶስት ነጥብ ሶስት ዘጠኝ ኦልሞስት ሁሉንም ኤክስጆች አስቆጥረዋል በሚባል ሁኔታ ሶስት ነጥብ ሶስት ዘጠኝ ኤክስጅን ማስመዝገብ ችሏል ቼልሲ። ሀያ ሙከራዎችን አድርጓል ከሀያዎቹ ደግሞ ስምንቱን ኦን ታርጌት መሞከር ችሏል ማለት ነው። በቼልሲ በምሽቱ ጨዋታ የነበሩት አብዛኞቹ ተጫዋቾች በሞይሰስ ካይሴዶም አዙሪያ የነበረውም ሁኔታ ጥሩ እንቅስቃሴ ነው ሲያደርግ የነበረው፣ እንዲሁም በማርኮ ኩኩረያም እንደተለመደው ጥሩ እንቅስቃሴ ማድረግ ችሏል። በተለይ በውልቭስ ምንም እንኳን የተሻለ ፈተናም በቼልሲ ተጫዋቾች ላይ ባይኖርም ማለት ነው። ኢንዞ ፈርናንዴዝ በጨዋታው ላይም ጥሩ እንቅስቃሴ ማድረግ ችሏል። በተለይ ከጨዋታው በኋላ የጉልበት ሕመም እንዳለበት እና ባለፉት ከኢንተርናሽናል ብሬክ ወደ አርጀንቲና ከሄደ በኋላ በተለይ በአርጀንቲናን ካምፕ ለቆ ወደ ስታንፎርድ ብሪጅ መመለሱ ይታወቃል። ከዛ ጀምሮ በተደጋጋሚ የጉልበት ሕመም እያለበት እንደሆነ ጨዋታዎችን እያደረገ የሚገኘው ተናግሯል። አሁንም ወደ አርጀንቲና የማይሄድ መሆኑን እና በቀጣዩ ሁለት ሳምንታትም አገግሞ ወደ ቼልሲ ዋናው ቡድን ተቀላቅሎ ደግሞ ወደ መስራቱ ወደ መጫወቱ እንደሚመለስ ተናግሯል። ከዚህ ከኢንተርናሽናል ብሬኩ በፊት በነበረው በዚህ ጥቅምቱ የኢንተርናሽናል ብሬክ በተለይ የቼልሲ ተጫዋቾች ሞይሰስ ካይሴዶ እንዲሁ ከዩካደር ብሔራዊ ቡድን አሰልጣይ ጋር ኢንዞ ማሬስካ ተስማምተው እረፍት እንደሰጡት ይታወቃል። ጃዋ ፔድሮም እንዲሁ ኢንዞ ፈርናንዴዝም በተለይ እነዚህን ተጫዋቾች ኢንዞ ማሬስካ ወደ ሜዳ በማያስገባቸው ሰዓት በሚጠየቅበት ሁኔታ ያው የፍትነስ ችግር እንዳለባቸው ተናግሯል። ስለዚህ ኢንዞ ማሬስካ ሮቴሽኑ የሰራለት ይመስላል። ስምንት ተጫዋቾችን ሮቴት ቢያደርግም በው የወልቭሱን ጨዋታ መወጣት ይችሏል። በተለይ የመጀመሪያውን የጸጥ ያለ ፈርስታፍ ነበር ማሳለፍ የቻሉት ነገር ግን ሁለተኛው አጋማሽ ላይ ሶስት ጎሎችን አስቆጥረው ያው ሶስት ለዜሮ አሸንፈው የደረጃ ሰንጠረጃቸውን ወደ ለጊዜውም ቢሆን ማንቸስተር ሲቲ እስኪጫወት ወደ ሁለተኛ ደረጃ ማሳደግ ችለዋል ማለት ነው። ምክንያቱም የሰንደርላንድ ናቻ መውጣት ተከትሎ አሁን ከአርሰናል ከአንደኛ ደረጃ ከሚገኙ በስድስት ነጥብ ርቁ ሊቨርፑልና ሲቲ ጨዋታቸውን እስከሚያደርጉ በጊዜያዊነት ሁለተኛ ደረጃ ላይ ይገኛል ማለት ነው። የ በቼልሲ ጨዋታ ላይ የነበረው ይህ ነው። በቀጣይ ቼልሲ ከኢንተርናሽናል ብሬክ መልስ ሲመለስ ግን በበርንሌና አሁንም በስታንፎርድ ብሪጅ የሚገጥም ይሆናል። እንዲሁም ደግሞ በሻምፒዮንስ ሊግም ባርሰሎናን የሚገጥም ይሆናል ከኢንተርናሽናል ብሬክ መልስ ማለት ነው። አሁን ተጫዋቾች ሁሉም ወደ የሀገራቸው የውደት ተጠሩበት የሚበተኑ ይሆናል ማለት ነው። ይህንን ይመስላል የቼልሲ እና የውልቭስ በስታንፎርድ ብሪጅ የነበረው ጨዋታ። አድማጮቻችን ስለምታደምጡን እናመሰግናለን። እንዲሁም ደግሞ ይህ ፕሮግራም ለሌሎች ተደራሽ እንዲሆን ላይክ፣ ሰብስክራይብ እና በጨዋታውም ላይ እንዲሁም ደግሞ በፕሮግራማችን ይዘቶች ላይ ያላቸውን አስተያየት እንድታደርሱን እንጠይቃለን። ከኢንተርናሽናል ብሬክ በኋላ ደግሞ የክለቦች ጨዋታ ይመለሳል። እስከዛ መልካም እረፍት እንዲሆንላችሁ እንጠይቃለን፣ እንጋብዛለን። ደህናው